ከአምባሳደር ኤርቨር ማሲንጋ ጋር ስለ ኢትዮጵያ ጉዳይ ምን አሉ? በዚህም ዜና ዝርዝር ይዘን የምንቀርብ ይሆናል። አሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት ውስጥ የጉዞ ገዳ የመጣል እቅድም አለው ተብሏል። ትና ሁለት ከጎንደር ተነስቶ ጎርጎራ ሪዞርት በማረፍ ላይ የነበረው ሄሊኮፕተር አደጋ እንዳጋጠመው ተረጋግጧል። ይህንስ ጉዳይ ምን አጋጠመውስ፣ ምንስ ጉዳት ደረሰ የሚለውም በዝርዝር ይዘን ቀርባለን። ከዚሁም ጋር ተያይዞ እየወጡ ያሉት መረጃዎች ምንድን ናቸው የሚለውንም በሰፊው ይዘን እንቀርባለን። የቀድሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን ሰይፍ ሾ ላይ ቀርቦ 11 ቤት አምስት መኪና ሸጠን ጎዳና ላይ ለወርቅ ነው ባለችው ጉዳይ ምን ምን ላይ ሰጠ የሚለውንም በዝርዝር ይዘን እንቀርባለን። በመካከለኛው ምስራቅ የተነሳው ጦርነት የሚበርድ አይመስልም። በዚህም ዙሪያ ምን ክስተት ተከሰተ የሚለውንም በሰፊው በዝርዝር ዜና ይዘንም እንቀርባለን። ጤና ይስጥልን ውድ ኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክሮትና በትትና እንጠይቃለን። ቤተሰብ ለመሆን መሆን፣ ላይክ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። በትናንትና ዕለት ከጎንደር ተነስቶ ጎርጎራ ሪዞርት ማረፍ ላይ የነበረ ሄሊኮፕተር አደጋ እንዳጋጠመው ተረጋግጠዋል። እስካሁን በችግሩ ምክንያት በሰው ህይወት ላይ የከፋ ጉዳት አልደረሰም ተብሏል። ሄሊኮፕተሩ ውስጥ ትናንት ወደ ጎንደር አቅንተ የነበሩ አመራሮች ይገኙበታል። የሄሊኮፕተሩ አንድ ክንፍ በአንድ ዛፍ ላይ በመጋጨቱ ነው አደጋ የደረሰው ተብሏል። ትናንት የጎንደር ዩኒቨርሲቲ አዘጋጅቶት የነበረው ፕሮግራም ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና የኢፌዴሪ ፕሬዚዳንት አቶ ታየ አጽቀሥላሴ የአማራ ክልል ፕሬዝዳንቱ አረጋ ከበደና የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርና ሌሎች አመራሮች በፕሮግራሙ ላይ ታድመው እንደነበር ይታወሳል። ኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በአማራና በኦሮሞ በሌሎች አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያ የሚፈልጉትን ሰላምና መረጋጋት ማምጣት ከባድ ነው ብለዋል። በመሆኑም ኢትዮጵያውያን የሚፈልጉትን ህይወት እንዲኖሩ አመራሩ አስቻይ ሁኔታ መፍጠር እንዳለበት፣ ለህዝብ ጥቅም በመስጠት ሀገር ውስጥ የሚታዩ ግጭቶች የመጨረሻ መፍትሄ ሊገኝበት ይገባል ብለዋል። ግጭቶች በቀጠሉ ቁጥር የሲቪልና ፖለቲካ የሚዲያና የሲቪክ ምህዳር መብቶች መጠበቅ ማረጋገጥ ከባድ ይሆናል ሲሉ ፍንቱን ፈጣንና አፋጣኝ መፍትሄ የህገ መንግስቱ ስርዓት ለማረጋገጥ ግጭት እንዲቆም ማድረግ ሁሉንም ወገኖች ሊረዱት ይገባል ብለዋል። አሜሪካ መንግስት ኢትዮጵያን ጨምሮ በ36 ሀገራት የጉዞ እገዳ የመጣል እቅድ አለው ተባለ። ዋሽንግተን ፖስት እንደዘገበው ከሆነ ፕሬዚዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ፣ ግብጽና ጅቡቲን ጨምሮ 36 ሀገራት የጉዞ እገዳ ከተጣለባቸው ዝርዝር ውስጥ ለማካተት አቅዷል። እነዚህም ሀገራት ውስጥ 25 አፍሪካ ሀገራት ናቸው ተብሏል። ይህ እቅድ ተግባራዊ ከሆነ አሜሪካ የጉዞ እገዳ የጣለችባቸው ሀገራት ቁጥር ወደ 48 ከፍ ይላል። አስቀድሞ ባለፈው ሰኞ ኤርትራ ውስጥ 12 ሀገራት ዜጎችን አሜሪካን እንዳይገቡ ከልክለው ነበር። ማርክ ሩቤል የተፈረመው የአሜሪካ የውጭ ጉዳይ ሚኒስትር የውስጥ ማስታወሻ እንደሚያመለክተው ከሆነ ሰላሳ ስድስቱ ሀገራት የቪዛ እገዳ እንዳይጣልባቸው አሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በስልሳ ቀናት ውስጥ ማሟላት ይጠበቅባቸዋል ብለዋል። ካላሟሉ ሙሉ ወይም ከፊል የቪዛ እገዳ ይጠበቅባቸዋል ብለዋል። በኢትዮጵያና ግብጽ፣ ጅቡቲ በተጨማሪም ናይጄሪያ፣ ደቡብ ሱዳን፣ አንጎላ፣ ቡርኪና ፋሶና ካሜሩን፣ ሪፐብሊክ ኦፍ ኮንጎ እና ጋና፣ አይቨሪ ኮስት በእቅድ ውስጥ የተካተቱ የአፍሪካ ሀገራት ጥቂቶች ናቸው። ዝርዝሩ የካሪቢያንና የመካከለኛው የሴ ፓስፊክ ደሴት ሀገራትንም ያካተተ ነው። አትሌት ገለቴ ቡርቃ ሰሞኑን በሰይፉ ሸውና በተለያዩ ሚዲያዎች ቀርባ ባልተቤቴ አስራአንድ ቤቶችና እንዲሁም አምስት መኪናዎች እንደወሰደብኝና ና ጎዳና ሊወርቅ ነው ማለቷ መዘገባችን ይታወሳል። በመሆኑም አሁን የቀድሞ ባሏ አቶ ታደለ ገብረ መድህን በሰይፉ ሸው ቀርበው ምን አሉ የሚለውንም በጥንቅር ይዘናል። ገለቴ እንኳን እኔ ልገላት፣ በደረሰብኝ በደል የፊቴ ጥርሴን የወለቀ እኔ ነኝ ብሏል። ጥይት የተተኮሰብኝ እኔ ነኝ፣ 11 ቤት ሲጀመር የለም ሲል አቶ ታደለ ገብረ መድህን ተናገሩ። የቀድሞ አትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ ድን ሰይፉ ሾው ላይ ቀርቦ ገለቴ 11 ቤት፣ አምስት መኪና ሸጠቤ ጎዳና ላይ ለወርቅ ነው ባለችው ጉዳይ ምላሽ ሰጥቷል። ሲጀመር 11 ቤት የሚባል የለም። ሰይፉ 11 ቤት ስትል የት ነው የት ብለህ መት ብጠይቅ ጥሩ ነበር፣ ሰው አፉ ስለተናገረ ትክክል ነው ማለት አይደለም ሲል አብራርቷል። አምስት መኪና ኖሮን አያውቅም። ሁለት መኪና ነበር የነበረን እየሸጥን ሌላ መኪና እያገላበጥ መኪና ቀያይረናል ብሏል። እሱ ተቀጥሮ ከሆነ አምስት አይሞላም ብሏል። ለእናቴ ቤት ማዘጋጀት ይቻለሁ ያለችው አትሌት የተሰጠችው ኮንዶሚኒየም ስም በራሷ ፍቃድ ለእናት ያዙ አዛውራ ነው እኔ ለራሷ እናት ሻሸመኔ ቤት አሰርቼ አጥር አሳጥሬ የአቅሜን አድርጌያለሁ ማውራት ካስፈለገም ብለዋል። ገለቴ ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል የእኔ ጩኸት ነው የቀማቸው ከፍርድ ቤት ስወጣ በጥይት የተተኮሰብኝ አምልጭ በመኪና ላይ የተወረወረ ድንጋይ ፊት ጥርሴን አውልቋል ብሏል ጸበል ሄደ የተባለው እውነት ነው ላሊበላ ራሴን የማዳምጥ የነበርኩበት ሁኔታ ጥሩ ስላልነበረ ሄጃለሁ ብለዋል መፍታት የፈለግኩት በመሀላችን የመደማመጥ ነገር አልነበረም። በፕሮቴስታንት እምነት ከሷ ጋር ብንጋባም በኋላ ግን ኦርቶዶክስ እምነት ተመልሻለሁ። እምነት የግል ነው ብዬ ስለማሰብ ብለዋል። ሜዳ ላይ እንዴት ተወርቃ፣ በስሟ በስሟ 800 ካሬ ሜትር አላት። ከኔ ጋር ሀያት ላይ ያለው በጋራ ያፈራ ነው፣ ንብረት አለ እሱም፣ የመሸጥ ይቻላል ብለዋል። አሁን ላይ በግሌ 9 ቢሊዮን ብር አለኝ፣ እንዲህ ይሆናል ብዬ ልናገር እንጂ ሀቁን ለመናገር በቀን ተቀን ኑሮ የህይወት የምገፋ ውጭ ባሉ ወንድሞቼ የምረዳ ሰው ነው ብለዋል። አሁን ላይ አግብቼ ሶስት ልጆች አሉ ከገለቴ ያሉ ንብረት ጉዳይ በፍርድ ቤት የተካሄዱባቸው ጉዳዮች ናቸው ብለዋል። ገለቴ በእኔ ላይ ባደረገችው ነገር አዝኛለሁ በጣም ብሏል። ያም ሆኖ ይህ ችግሩን ለመፍታት ሽምግልና የተባለው ነገር አልጠላሁም ብለዋል። እስራኤል በኢራን ላይ የፈጸመቸው ጥቃት የመካከለኛው ምስራቅ ውጥረት ለማርገብ የሚደረጉ ጥረቶች አደናፏል ሲሉ የሳውዲ ልዑል አልጋ ወራሽ ተናገሩ። ልዑል መሐመድ ቢን ሰልማን ከኢራኑ ፕሬዚዳንት መሱብ ፔጂኪያን ጋር በስልክ ባደረጉት ውይይት መንግስታቸው አለመግባባቶች ለመፍታት ኃይልን መጠቀም እንደማይቀበል፣ ልዩነት ለመፍታት ውይይት መሰረት ሊሆን እንደሚገባ አጽንኦት ሰጥተዋል ሲል የሳውዲ የዜና ወኪል ዘግቧል። እንደሜዳ ዘገባ ከሆነ የኢራኑ ፕሬዚዳንት ልዑል አልጋወራሽ ለኢራን እና ለኢራን ህዝብ ላሳዩት መልካም ስሜት በማመስገን በመንግስታቸው የእስራኤል ጥቃት በመቃወም በማውገዝ ረገድ የያዙትን አቋም አድንቀዋል። የኳታር አሚን ታሚን ቢን ሐሚድ አልታሚኒ ከኢራን ፕሬዝዳንት ጋር ባደረጉት ውይይት የእስራኤል ጥቃት ያወገዙና ለኢራን የአመራር ድጋፍ የሰጡት የመጀመሪያ አረብ መሪ ሆነዋል ሲል ስለተፈጠረው ስፑትኒክ ዘግቧል። የቱርኩ ፕሬዝዳንት ረሲፍ ጣይብ ኤርዶዋን እስራኤል በኢራን ላይ በሰነዘረችው ጥቃት ምክንያት በተፈጠረው ግጭት ሶርያ ጣልቃ እንዳትገባ አስጠነቀቁ። ፓኪስታን ከኢራን ጎን መሰለፏን አሳወቀ። ፕሬዚዳንት ረሲፍ ጣይብ ኤርዶዋን ከሶርያው ፕሬዚዳንት ሞሐመድ አልሻራ ጋር በስልክ ተነጋገሩ። መሪዎቹ በእስራኤልና በኢራን መካከል ስላለው ግጭት እንዲሁም በቀጠናዊ ዓለም አቀፋዊ ጉዳይ ዙሪያ ውይይት አድርገዋል። ፕሬዚዳንት ኤርዶዋን እስራኤል የለኮሰችው ተኳሽ ጥቃት ቀጠናው ያሰጋ እንደሆነ ጠቁመው ሶርያ ከዚህ ግጭት መራቅ እንዳለባት አጽመው ሰጥተዋል ተጠቅሷል ሲል የቱርክ ፕሬዚዳንት ጽህፈት ቤት በወጣው መግለጫ ያሳያል። በመግለጫው አክሎ ኤርዶጋን የእስራኤል ጥቃት ተከትሎ አሸባሪ ድርጅት ጽንፈኛ አካላት መጠንቀቅ አስፈላጊ መሆኑን አጉልተው አስረድተዋል ተብሏል። በተያያዘም መረጃ የኒውክሌር ባርተ ቤቷ ፓኪስታን ከኢራን ጎን መሆኗ አውቁልይ ብላለች። አሜሪካና ሌላ የአውሮፓ ሀገራት ከእስራኤል ጎን ተሰልፈዋል። ሩሲያ ኢራንና እስራኤል ግጭት ለማሸማገል ዝግጅት ናት ሲል ክሪምሊን አስታወቀ። ፑቲን በቅርብ ለትራምፕ ያቀረቡት የሞስኮ እቅድ አሁንም በጠረጴዛ ላይ እንደሆነ ሊተገበር እንደሚችል የክሪምሊን ቃል አቀባይ ዲሚትሪ ፔስኮቭ አጽንኦት ሰጥተዋል። ከክሪምሊን የተገኘው ተጨማሪ ሀሳብ ሩሲያ በመካከለኛው ምስራቅ ግጭት እንዲባባስ ያደረጉትን ድርጊቶች ታዋግዛለች። ሩሲያ ኢራን ከመጠን ያለፈው የኒውክሌር ቁሳቁስ ለማስወገድ ያቀረበችውን ሀሳብ አሁን ተገቢነት አለው ብለዋል። በመካከለኛው ምስራቅ በተባባሰው ግጭት ምክንያት የአየር ትራፊክ ላይ የተጣሉ ግዳዎች የሴንት በርግ የዓለም አቀፋዊ ኢኮኖሚ ፎረም 2025 ከፍተኛ እግዶች ከመድረኩ የመገኘት እድላቸው ላይ ተጽዕኖ እንደማይኖረው ሩሲያ ተስፋ ታደርጋለች ብለዋል። ፑቲን ለሴንቲስበርግ ዓለም አቀፋዊ ኢኮኖሚ ፎረም ዝግጅት ቀጥለው በፎረሙ የመክፈቻ ንግግርም አርብ ያደርጋሉ ተብሏል። በሩሲያና ዩክሬን መካከል አዲስ ዙር ድርድር የሚካሄድበት ትክክለኛው ቀን ገና አልተወሰነም። እስራኤል፣ ሆስፒታሎች በኢራን ሚሳኤል ጥቃት የተጎዱ 287 ሰዎች ሌሊቱን ሲያክሙ እንዳመሹ የሀገሪቱ ጤና ሚኒስትር አስታወቀ። የኢራን ሚሳኤሎች በእስራኤል 30 ቦታዎች እንደተመቱ የተዘገበ ሲሆን በድምሩ 370 ሚሳኤሎች እንደተተኮሱም የእስራኤል መከላከያ መረጃዎች አመለክታሉ። ከተጀመረ ሶስተኛ ቀኑን ባስቆጠረ የኢራን ሚሳኤል ጥቃት እስራኤል በትንሹ 24 ሰዎች ሲገደሉ፣ 600 የሚጠጉ ቆስለዋል ሲል በእስራኤል መንግስታት አስታውቋል። ከዚሁም ጥቃት በመቀጠል በኢራን የመገናኛ ብዙሃን ሪፖርት መሰረት የቴራን ጥቃት ያነጣጠረባቸው ስትራቴጂክ ኢላማዎች ኔቫቲም የጦር ሰፈር ሲሆን በእስራኤል የሚገኝ ኤፍ35 ኒኩለር መሸከም የሚችሉ ማዕከላት ተደምሷል። ባዛን የነዳጅ ማጣሪያ የእስራኤል ትልቁ በቀን 200000 በርሚል ዘይት ነዳጅ አቅርቦት ጣቢያ ፈንድቷል። ሃይፋ ኤሌክትሪክ ኃይል ማመንጫ የኃይል ማስተላለፊያ ወርቋል። የሚሳይል መከላከያ ተዳክሟል። ጋሊሌ ጦር ሰፈር ቁልፍ ወታደራዊ ሎጂስቲክ ማዕከልም ተመቷል። ይህንን መረጃ መሰረት እያጋራች ትገኛለች እስራኤል።